ቡና ሸው ከአዶናይ እና ከሰይፉ ኧረ ቡና ሸው ማለት ስናወዳደርም፣ እያወዳደርን ስንሄድ አሪፍ ነው አይደል እንዴ? ማለት በቃ ግን ሁለቱንም ሁለቱም ትክክል ናቸው። ሰይፉም ልክ ነው፣ አዶናይም ልክ ነው። እኔ በጣም አዶናይን ደግፌ አውርቻለሁ። አሁን በዚህ ሰዓት ሰይፉ እንድመጣው አታርገኝ። ግን ከሰይፉ ከሰራቸው ስራዎች አንፃር ስታየው የሴፉ ፓፕ ዳኒያ ማለት ደስ ይላል። የሰው ፍቅር ሰው አግኝቶ የሰው ፍቅር እንትን ብሎ እኔ እንደውም አጓዶና የሚቃወሙት እንትኖች ይገርሙኛል። ላይክኔ ይገርመኛል። አንድ ሰው መብቱ ነው። አንድ ቲክቶከር ቢቃወመው መብቱ ነው። ግን ሲቃወሙት ይገርመኛል። ለመሰላችሁ ቲክቶከር ቲክቶከር ሆነ ሌላ ቲክቶከር ከምትቃወም ሰፖርት ብታደርገው እንደውም የበለጠ ያንተን እንትን ይላል። ቅናት ይመስላል ለእኔ ለእኔ ቅናት ይመስላል። ይመቸው እናቴን ይመቸ አርበደበድካቸው ይመች በእናት ግጭ አየር ላይ እናቴን ርበድበድን ያረጋቸው እንዴት መታብን አይነት ይመች። ፈምስ እንደገና አየር ላይ ሰግጥና እንደገና አንዣብ እኔ እንደውም እንዲቆይል ነው ፍመሳው። ምክንያቱም የቲክቶክ ፍመሳ ወደ አንዱ ያጋድላል። የሆነ እሳት ሲመጣ ወደ አንዱ ይሄዳል። እንደዛ ነው እና ይመች በቃ ግን አዋጣ እንትን ባለን ጥሩ ነው። ከዛ ውጭ ሰይፎ የሰራቸው ስራዎች አሉ ተውንጃኔ ባልያ ይባል ምሻባት አዳምጭ ሌዝቢያን ካሎች በስተቀር ሌዝቢያን ብለን ስንናገርሽ አትናደች። ፊቸር ያላት ሴት፣ ላይፏን መኖር የምትፈልግ ሴት፣ ህይወቷን መኖር የምትፈልግ ሴት፣ ቤተሰብ መስርታ መኖር የምትፈልግ ሴት፣ ነገ የተሻለ ነገር ማድረግ የምትፈልግ ሴት በይሩት ላይ ቁጭ አትልም። እድሉን ካገኘች ራን ታመልጣለች። ትዳር ኑሯት የራሷ ህይወት የራሷ ስራ ከሌላት በስተቀር ካላት ነው እንጂ የምትቀመጠው ያቺ ሴት። ትዳር ከሌላት ልጆች፣ ከሌላት ህይወት ከሌላት ከበይሩት ራን ታመልጣለች። የትኛዋ ማበሻ ዋን ሀንድረድ ፐርሰንት እርግጠኛ ነው የምናገረው። የራሷ ቢዝነስ ካላት የራሷ ቤተሰብ ካላት ትዳር የመሰረተች ሴት ከሆነች ልጇንና ቤቷን፣ ምግብ ስሯን ትታ አትሄድም። በተቀረ ስራም እየሰራች ለማምለጥ የምትፈልገው ኢትዮጵያ ሳይሆን ወደ የት ነው? ወደ ቱርክ አምልጣ ኢሮፕ መግባት ነው የምትፈልገው። እናውቃለን። ሶ አንቺ ደግሞ ሌዝቢያን ካልሆንሽ በስተቀር፣ ሴት ለሴት ግንኙነት የምታረጊ ሴት ካልሆንሽ በስተቀር ፊቸር የሌለሽ ሴት ሀያ አራት ሰዓት ቁጭ ብለሽ ሁሌ ላይ እየለመንሽ እኔ ትግራዋይ ነኝ፣ እኔ እንደዚህ ነኝ፣ እኔ እንደዚህ እናት እያስ ከማልቀስ ህይወት ያለች ሴት ከሆንሽ አሁንም አምጪ። ይሄንን የመከርኩሽ አንቺ ደደብ፣ ይሄንን ያልኩሽ በተቀራ፣ በእኔ ህይወት ምን አገባሽ ልትይኝ ትችያለሽ። የስ አያገባኝም ሚዲያ ላይ ስላለች ግን ስለምናይሽ፣ አንቺን እያዩ የሚመጡ ልጆች ስላሉ፣ ለአንቺ የምናገረው ምክር ለእነሱም ነገ ይጠቅማቸዋል። እንዳንቺ ወጥቼ የውሸት